የሴቶች ወጣቶችና አካል ጉዳተኞች ሚና ለውጤታማ ሀገራዊ ምክክር በሚል ርዕስ የተዘጋጀውን የመወያያ ሰነድ በኮሚሽኑ ከፍተኛ ባለሙያዎች ቀርበው ውይይት የተደረገ ሲሆን አላማው አለመግባባቶችን በምክክር ለመፍታት የሚያስችል ግብዓት ለመሰብሰብ እንደሆነም ተገልጿል። ከውይይቱ ተሳታፊዎች መካከል ወይዘሮ አበራሽ አራጋው፣ ወጣት በረከት ባሹ፣ መምህር አደም አሊና አቶ ጌታቸው ክፍሌ እንደገለጹት ግጭቶች ሲከሰቱ ተጎጂዎች አካል ጉዳተኞች፣ ሴቶችና ወጣቶች በመሆናቸው ከነዚህ አካላት ምክረ ሀሳብ መወሰዱ ተገቢ ነው ብለዋል። እያንዳንዱ የህብረተሰብ ክፍል ሚያነሱ ሴቶች እንደ ሴቶች፣ አካል ጉዳተኞች እንደ አካል ጉዳተኞች፣ ወጣቶች ደግሞ እንደ ወጣቶች የሚያነሷቸውን ጉዳዮች ትኩረት ተሰጥቶ ፕላን ተደርጎ የሚፈቱ ከሆነ ችግሮች ሂደት በሂደት እየተቀረፉ ይሄዳሉ የሚል ሙሉ እምነት አለኝ። አጠቃላይ ሀገራዊ ምክክር ኮሚሽን ላይ ሀሳባችን እየገለጽን ነው። በጣም ጥሩ ነው ብዬ ያስባለሁ። ስለዚህ ወጣቱ ይሄን የራሱን ጥያቄ ከመናገር ባለፈ ከዚህ የሚያገኘውም ነገር አለ። ስለዚህ ይህን በሚገባ መጠቀም አለበት። ወጣት አጥፊ ሳይሆን አልሚ መሆን አለበት። እዚህ ማንም ሰው ሰላም የሚፈልግ ከሆነ እያንዳንዳችን የምንችለውን ምክር መለገስ አለብን። ነገን ተስፋ አድርጎ ወጣቱ እርስ በርሱ ተመካክሮ ዛሬ ልጆች ናችሁ፣ ነገ የአገር ተረካቢ ናችሁ። በምክክርና በውይይት ችግሮችን የመፍታት ልምድ ሊዳብር ይገባል ያሉት አስተያየት ሰጪዎቹ ግጭቶች እንዳይባባሱ ሰላምን በመስበክና ለሁለንተናዊ ሀገራዊ እድገት መረጋገጥ ሚናቸውን እንደሚወጡ ገልጸዋል። ያው ደንቦችና ሕጎች ይተረግበራሉ የሚለውን በአካል ጉዳት ዙሪያ ላይ እንደምታዩት አወርነሱ በዚህ በገጠርች ኢትዮጵያ ላይ በጣም ይቀረዋል። ወደ ላይ ስነ ደግሞ ትንሽ ይሻላል ብንልም፣ ግጭት ላይ በብዛት ሌሎች ችግር ፈጣሪዎች ነገር ሲፈልጉ አካል ጉዳተኞችን ምክንያት አድርጎ ገብቶ ጉዳት ሊያደርሱ ይችላሉ። በዚህ ላይ ተጎጂ ደግሞ አካል ጉዳተኛ መሆኑን አውቆ ከእነዚህ አይነት አጸያፊ ነገሮች ተቆጥቦ መብቱን ብቻ ገለልተኛ ሆኖ የማንኛውም ሳይሆን ለራሱ መብትን ሞግትና ነጻነቱን እንዲያስከብር ነው የኔ ሀሳብ። ከተሳታፊዎች ለቀረቡት አስተያየቶችና ጥያቄዎች ኮሚሽነር ሙልጌታ አጎ የሀሳብ ልዩነቶችን ማክበር፣ ከሴራ መውጣት፣ መንግስት ወደ ሰፊ በመሆን ችግሮች በውይይትና በምክክር እንዲፈቱ የጀመራቸውን ጥረቶች አጠናክሮ ማስቀጠል አለበት በማለት ገንቢ ሀሳቦች መናገራቸውን አስረድተዋል። አጀንዳ የመቅረጽ ስልጣን የሰጠው ለኢትዮጵያ ሀገራዊ ምክክር ኮሚሽን ነው። ከዛ አጀንዳው ከተቀረጸ በኋላ ምክክር መምራት የሚችሉ አዋያዎች ደግሞ የሚመለመሉት በኢትዮጵያ ሀገራዊ ምክክር ኮሚሽን ነው። እነሱ የሚመለመሉት ኮሚሽነሮች በተመለመሉበት መስፈርት ነው፤ የገለልተኝነት እና የነጻነት ጉዳይ ከጥያቄ ውስጥ እንዳይገባ ማለት ነው። ከዚህ ውጭ ምክክር ከተደረገ በኋላ ምክር ሀሳብ ከህዝቡ ከቀረበ በኋላ ለህዝብ ተወካዮች ምክር ቤት ለአስፈጻሚ አካላት እና ሌሎች ለሚመለከታቸው አካላት ይቀርባል፣ ለህዝብም ይፋ ይደረጋል። በኮሚሽኑ የሚሰሩና ለሀገራዊ ምክክር የሚቀርቡ የአጀንዳ ቀረጻ ስራዎች መኖራቸውን ኮሚሽነሩ አክለዋል። በጦርነትና በጸጥታ ችግሮች የኮሚሽኑ ስራ ባልተሳኩባቸው አካባቢዎች የሚገኙ አካላት የሀገራዊ ምክክር እንቅስቃሴ ስኬታማ እንዲሆን የድርሻቸውን እንዲወጡ ጥሪ አቅርበዋል። የትግራይ ክልል ከዚህ ቀደም በጦርነት ውስጥ የነበረ አሁን ደግሞ ከጦርነቱ በኋላ በፕሪቶሪያ ስምምነት ጦርነቱ እንዲቆም ከተደረገ በኋላ በጊዜያዊ መስተዳድር ፕሬዚደንት እየተመራ ያለ ክልል ነው። ጊዜያዊ መስተዳድሩ ፕሬዚደንት በአጠቃላይ ኃላፊነት ሲረከቡ በፈረሙ ሰነድ ላይ ሰባተኛ ተራ ቁጥር ላይ የኢትዮጵያ አገራዊ ምክክር ኮሚሽን ስራ እንሰራለን የሚል ቃል ገብቷል። በዛ ልክ ከፌዴራል መንግስትና ከኮሚሽኑ ጋር አብሮ ተግባራዊ እንዲያደርጉ ነው የምናስበው። ያንንም እንዲፈጽሙት በዚህ አጋጣሚ ጥሪዬን ለማስተላለፍ እፈልጋለሁ። በየደረጃው ያሉ አካላት የጀመሩትን የድጋፍ የክትትልና የሚዲያ ስራዎችን አጠናክረው እንዲሰሩ ኮሚሽነር ሙሉጌታ አሳስበዋል።